አለይኩም ወረህመቱላሂ ወበረካቱህ። እንዴት ናችሁ? ወደ ቲክቶክ ቤተሰቦቼ ሰላም ናችሁ? አለሁ እኔ ደህና ነኝ፣ አልሀምድሊላሂ እናንተሳ? ዛሬም በአዲስ ቪዲዮ መጥቻለሁኝ። ትናንትና የአንዷን እህቷን የሁለቱን ትናንትና በቀደም የለቀቁት ቪዲዮ ላይ እየታችኋል። ዛሬ ደግሞ የሌላኛዋን እህታቸውን የሶስተኛዋን የማሳያችሁ ይሆናል። የእሷ ደግሞ ስንት ብር እንደወሰደ ነው መቶ ስምንት ሺህ ዘጠኝ መቶ ሀያ ብሬ ወሰደ ከነ ትራንስፖርቱ ይ ሁሉም በነገራችን ላይ ከነ ትራንስፖርቱ ነው ከኬሚሴ መካነ ሰላም ድረስ ያለ ማለት ነው የሶስቱም የሚሄደው እዛው መካነ ሰላም ነው እና የእሷን ደግሞ የማሳያችው ይሆናል መቶ ስምንት ሺ ዘጠኝ መቶ ሀያ ብር የወሰደው ማለት ነው እዚህ ጋር በርሜል አላት በርሜል ሶስት ሺ ሁለት መቶ የልብስ ቅስታ አላት በትልቁ አንድ ሺ ስድስት መቶ ሁለቱም ወደዚህ ስትመጡ ደግሞ አበባ ምንጣፍ አላት ከአንደኛዋ ጋር ተመሳሳይ ነው። የእሷ ዋጋ ሰባት ሺ ሰባት መቶ ሁለት በአራቱ ነው። የቡና መፍጫ መቶ ግራም ያለቻት ዋጋ ሶስት ሺ አምስት መቶ እዚህ ጋር ክላሪት የእንጀራ ቁርጥ መያዣ አላት በዚህ ማለት ነው። የኮኪስ በሌለው ዋጋ ሁለት ሺ ሰባት መቶ ደግሞ ማጅስቲክ ከሁለት እስከ ስድስቷ አላት። ዋጋ 16 ሽብር ከፍ ስትሉ ደግሞ ሴራሚክ ድስት ባለ 3 አለቻት። ዋጋ ሽብር እዚህም ጋር ሴራሚክ ነው። ዋጋ 4500 ብር። እዚህ ጋር ዋጋ ደግሞ አራት ተደራራ ዋጋ ብር አክለሪክ የውሃ ጆ ካላት ዋጋ 3000 ብር። ሌላ ምንድነው የወተት ተንጠብጣይ እና ራና ቱርኪ 775 አላት 775 በትልቁ ማለት ነው ዋጋ 6000 ብር። እዚህ ጋር ደግሞ የወተት ተንጠብጣይ በትልቁ አላት 4500 ብር። እዚህ ጋር ቦይለር አለቻት፣ ቦይለር 2500 ብር። ዝቅ ስትሉ ደግሞ ቅንፋ 300 ብር። እንዳለ ማንኪያ አንድ ደርዘን 300 ብር። ሽቅ አንድ ደርዘን 300 ብር። እዚህ ጋር ደግሞ 720 ብር አንድ ደርዘን የቆሎ ሳህን አለ እና የቁጭ ሰህን 1800 አንድ ደርዘን አለ ዋጋ 1800። ፓርቲሽን አለ ፓርቲሽን 1500 ብር። ሰርቪስ ሪፒስ አለ ዋጋ አንድ ሺህ ብር። እዚህ ጋር በነጩ ደግሞ አላት በነጩ 700 ብር ማለት ነው። ማይኮን እነዚህ ይመስላሉ። ወደዚህ ስትመጡ በራድ አላት፣ በራድ 800 ብር። የሽንኩርት መፍጫ ደግሞ 3500 ብር። ረከቦቷ ደግሞ የኮ ጓደኛዋ ከእህቷ ጋር ተመሳሳይ ነው። እዚህ ጋር እንደ ደርዘን አላት፣ 3200 ብር። የቡና ሶፍራ፣ የቡና ሶፍራ 1800 ብር፣ 1 ሜትር በ1 ሜትሩ ማለት ነው። 1800 እዚህ ጋር ደግሞ ጅምላይት ረከቦታ አላት። ጅምላይት ያኔ በሚበረው ማለት ነው። ዋጋ አራት ሺ ብር ጭርፋላ ዋጋ አንድ ሺ ብር እና ጎላ ድስቷ ደግሞ አርባ ስምንት ቁጥር ነው ዋጋ አስራ ሰባት ሺ ብር። ሙሉ ቆቿ እነዚህን ይመስላሉ። መቶ ስምንት ሺ ዘጠኝ መቶ ሀያ ብር የወሰዱ ከነ ትራንስፖርት እነዚህ ናቸው ማለት ነው። ስለተከታተላቸው እኛ መሰግናለሁ። ማዘዝ የምትፈልጉ ዛዙ እኛ ላይ ስላዘዛቸው ተማማቾችም በጣም እናመሰግናለን። ቻውን።